ሰው እንዴት ወደቀና እንዴት ተነሳ የሚለው ነገረ ድነት የሚገባ ነገረ ማርያም ሲገባ እና መሬታችን አናመልካትም ልናመልካትም አንፈልግም። እንድትመለክም እሷ የማትፈልግ ገብርኤል እኮ ነው መጥቶ ያመሰገናት። ያ የባቢሎን እሳት ያልፈራው ሰለስቱ ደቂቅን ያዳነው ገብርኤል፣ ያዩት የሚፈሩት ገብርኤል ፊቷ ቆሞ ሲናገር ደንገጥ እንኳን አላለች። ወንድ ስለማላውቅ እንዴት ይሆናል? ሰዋት ምናሉ ከጁፒተስ የምትበልጥ አምላክ መጣች። እመቤታችን ለገብርኤል የጠየቀችውን ጥያቄ ሄዋን ለሰይጣን ብትጠይቀው ኑሮ የሰው ልጅ ከገነት የድንግል ማርያም መልኳ የአምላክን መልክ ይመስላል። የዳዊት ልጅ ሆይ ማረኝ ስላለ ከማረው፣ የማርያም ልጅ ሆይ ማረን ስንለው ይምረናል። ያንችን ስም ሲሰማ መብረቅ የጮኸ ያህል ሰይጣን ይደነግጣል። በእውነት እነኋት እናትህ ብሎ የሰጠንን ስጦታ ዋጋ ለመስጠት ያበቃል። ኦርቶፒያን ሰብስክራይብ ያድርጉ፣ ይወዳጁ፣ ያጋሩ። እስኪ አንድ ጥያቄ ልጠይቃችሁ። ከትንንሾቹ ልጀምር እንዳለሳሳት እዚህ ጋ ያላችሁ ልጆች ሲጋራ ታጨሳላችሁ? አታጨሱ። አይዟቸው አታጨሱ። ማውቃለሁ ለዛ ነው የጠየቅኳችሁ። ሲጋራ አያጨስን ሰው ቁጭ አርገ አታጨስ ይባላል። ተው አንተ ልጅ ተው አታጨስ ይባላል። አያጨስም እኮ ይመከራል። አናመልካትም የሚልን ሰው አይ ተመልካታል። እንደ እግዚአብሔር ያሳያቸው ልባችን። እንግዲህ እኛ መሬታችን አናመልካትም፣ ልናመልካትም አንፈልግም። እንድትመለክም እሷማ ትፈልግም የጌታ ባሪያን ያለችው አይደል እንዴ? እና በሌለ ባልተወረወረ ጦር ጋሻ የሚይዙ ሰዎች አሉ፣ የሚከራከሩ። መመለክ የለባት አረ አላልም እያለ አላጨ ስመረ አይ ቁጭ በልም ከረ እንደ ማለት በእውነት እግዚአብሔር ልቡና ይስጣቸው። እና የአምላክ እናት ናት ብለው ይዘቁ ኖሮ ምንድናት ማለት ይሆናል? አምላክ ናት። የተፈጸመ ታሪክ ልንገራችሁ። አቶስ የሚባል ተራራ አለ ግሪክ ውስጥ። ቅዱስ ዮሐንስ ከእመቤታችን ጋር አብሮ ኖሯል። እና አብሮ ሲኖር በኤፌሶን ሀገረ ስብከትም ኖሯል። በነገራችን ላይ እግር ጥሏቸው አውሮፓ የመሄድ አጋጣሚ የምታገኙ ሰዎች ኤፌሶን ተሳለሙ። በእውነት እመቤታችን የኖረችበት ቤት አለ። ይገርማችኋል፣ የተኛችበት ሁሉ አልጋ አለ። በጣም በጣም የሚገርም ስፍራ ነው። እና እዛ ከዮሐንስ ጋር በነበረች ጊዜ ቆጵሮስ ወይም ሳይፕረስ የምትባለው ሀገር ውስጥ ይኖር ነበር። አልአዛር ያ ጌታ ከሞት ያስነሳዋል አይደል። እና አልአዛር እመቤታችንን ይናፍቃት ነበር። ደብዳቤ ይጽፍ ነበር ለእመቤታችን። በእውነት እንዴት አይነት ክብር ነው ለእመቤታችን። ደብዳቤ መጽሐፍ ይጽፍ ነበር። እና እባክህ ላክልኝ ይዛትና ይለው ነበረ ዮሐንስ። እና ይዟት መጣ ዮሐንስ። ሲመጣ መሀል ላይ የመርከብ አደጋ ገጠማቸው። ገጠማቸውና እመቤታችንና ዮሐንስ አንድ ደሴት ላይ ያረፉ ያረፉበት ደሴት አቶ ሰው ብሎ ይጠራል። ጣዖት የሚመለክበት ጁፒተስ የምትባል አማልክት የምትመለክበት ሀገር፣ የጣዖት ደናግል መንኩሰው ለጣዖቷ የሚያገለግሉ የጣዖት ደናግል ከዚያ ሚገድማችን ልክ መሜታችን ያንን ደሴት በእግሯ ስትረግጠው ተናወጸ፣ ደሴት ተናወጸ። ጣዖቱ ላይ ያረፈው ሰይጣን ሰባበረው። ከዛ መነኮሳያቱ ያጡ መነኮሳቱ ሸሽተው መወረዶ ወደታ ሲወርዱ ከቤታችን ቆማለች። ሲራዋት ምናሉ ከጁፒተስ የምትበልጥ አምላክ መጣች። ከምን የምትበልጥ በቃ ጠንቋይ ቤት የሚሄድ ሰው ሁሉም ነገር ጥንቆላ የሚመስለው ኃይለኛ ስማተኛ ይሄ ይላል። በመንፈሳዊ ነገር ሊሆን አይገባው እና ከጁፒተስ የምትበልጥ መጣቸው። እመቤታችን አምላክ አይደለሁም ማለች። ቅዱስ ዮሐንስ ወንጌል አስተማራቸው፣ ቁጭ አድርጉ። በግሪክ ቋንቋ ስትናገር ሰምተው ተደነቁ ይላል ምን የማታውቀው ቋንቋ የለም። ገረማቸው፣ እንዴት ቻለች የኛን ቋንቋ? ምንድነው፣ ለምን አነሳሁት? የአምላክ እናት ናት ብሎ ለአዛብ ደስበት ማለት ምንድን ናት ማለት ነው? አምላክ ናት። ስለዚህ ነገረ ክርስቶስ ሰው ሲገባው ነገረ ማርያም ይገባው የምንለው ለዚህ። ሁለት ቁም ነገሮች ላንሳና እናጠቃልላለን። እመቤታችን ቅድስት ድንግል ማርያምን ለዮሐንስ ክርስቶስ እነኋት እናትህ ብሎ ሰጠው። እኛ ለሁላችን ለክርስቲያኖች እነኋት እናትህ ተብላ ተሰጥታለች። ከዚያ በፊት የነበረችን የሁላችን እናት ሌላ አለች። ማን ነበረች? ሔዋን። ከእሷ የተሻለች ሌላ ሔዋን ታስፈልገናለች። ነገረ ማርያም በጣም ወሳኝ የሆነው ሁለተኛው ነገር ምንድን ነው? ሰው እንዴት ወደቀና እንዴት ተነሳ የሚለው ነገረ ድነት የሚገባ ነገረ ማርያም ሲገባ ነው። ከደጋር ናቸው ለምሳሌ መጽሐፍ ቅዱስን ስትገልጡ ሲጀምር ምን ብሎ ይጀምራል? በመጀመሪያ እግዚአብሔር ሰማይና ምድር ይላል። ከዚያ እግዚአብሔር ስለፈጠረው አፈጣጠር ይናገርና ምዕራፍ ሁለት ላይ እግዚአብሔር ሰውን ፈጠረው ከምድር አፈራበጀው ይላል። ስለዚህ ስለ አዳም አመጣጥ ለማወቅ መጀመሪያ ስለ ሰማይና ስለ ምድር አመጣጥ ማወቅ ያስፈልጋል። አስፈ እንበልና መጽሐፍ ቅዱስ ሲጀምር በመጀመሪያ አዳም ነበረ ብሎ ቢጀምር ኖሮ አዳም ከየት እንደመጣ ማወቅ ይቻላል አይቻለም። እንዲሁም አልተቻለም። አለ ከዝንጀሮ ነው ከጦጣ ነው ይባላል። እዚህ አምስት ኪሎ አንደች አንድ ጦጣ አታቋት? ታቋታላችሁ? አታቋት? ማን ነበር ስሙ? ሉሲ መቼ ሰው ናት ብላችሁ እንደማታምኑ ተስፋ አረጋለሁ። ጦጣ በጣም እድለኛ ጦጣ። ይቻለ እንደ ሰው በዚህ ደረጃ ሳይከበር ጦጣ እንደዚህ እንክብካቤ በጣም ደስ ይላል በእውነት ለእንስሳት ብርቅዬ ከዋሊያ ከነ ምንድነው ቀይ ቀበሮ ቀጥሎ ኢትዮጵያ ያለ ብርቅዬ እንስሳ ሉሲድች ጂሰውናት አለዚ ኢቮሉሽን ምናምን አለበሉ እና እንገናል እና ልባርቁ ኖሮም እንኳን ሰው ይክዳል ማለት ነው፣ አይደል? ግን ስለ አዳም ከመናገሩ በፊት መጀመሪያ አዳም ስለተፈጠረባ መሬት ጽፏል። መጽሐፍቶች አንድ በር ሁለተኛ ቀጥሎ አዳምና ሔዋን ከገነት መባረራቸው ታሪክ ተጽፏል እንዴ። መጀመሪያ እባብ ሰይጣን በእባብ ስጋ ውስጥ ተሰውሮ መጣ ሔዋንን አነጋገራት ክፉ ምክር መከራት አዳምና ሔዋን አትብሉ የተባሉትን ፀበለስ በሉ ከገነት ምን አሉ ተባረሩ እንበልና አሁንም የእባብንና የሔዋንን ንግግር ከመጽሐፍ ቅዱስ ብናወጣውና አዳም የሚባል አንድ ሰውዬ ነበረ ሔዋን የምትባል ሚስት ነበረችው ትንሽ እንደቆዩ እግዚአብሔር ከገነት አባረራቸው ቢባል ታሪኩን ለመረዳት ይቻላል ስለዚህ ስለ አዳም አመጣጥ ለማወቅ መጀመሪያ አዳም ስለተፈጠረባት መሬት ማወቅ ያስፈልጋል። ስለ አዳምና ሔዋን ድቀት ወይም መውደቅ፣ መውጣት፣ ከገነት መባረር ለማወቅ መጀመሪያ ስለ እባብና ስለ ሔዋን ቃለ ምልልስ ማወቅ ያስፈልጋል። ሐዲስ ኪዳን ላይ ነው ያለነው። ሁለተኛው አዳም ማን ነው? አቤት ብሏል ቅዱስ ጳውሎስ አይደል? ኋለኛው አዳም ብሎት ስለ መጀመሪያው አዳም አፈጣጠር ለማወቅ መጀመሪያ ስለመሬት አፈጣጠር ማወቅ ያስፈልጋል ካልን ስለ ሁለተኛው አዳም ለማወቅ መጀመሪያ ስለማን ማወቅ ያስፈልጋል? ስለ እመቤታችን ማወቅ ያስፈልጋል። አዳምና ሔዋን እንዴት ከገነት ወጡ? እባብና ሔዋን ተነጋግረው ነዋ? እጸ በለስ በልተው ነው። የሰው ልጅ ድጋሚ ወደ ገነት እንዴት ተመለሰ? ገብርኤልና እመቤታችን ተነጋግረው ነው። የገብርኤል እና የመቤታችንን ቃለ ምልልስ ሳትሰማ የሰው ልጅ ድነት ሊገባ አይችልም። አሁን ሰዎች የምንታዘባቸው ለሰው ልጅ መውደቅ ምክንያት የሆነችው ማናት? ስትሏቸው ማናት? ይላል መልሱልኝ። ለሰው ልጅ መዳን ምክንያት የሆነችስ ማናት? አይሉ ይሞታሉ እንጂ አይሉ። ሔዋን ለእኛ መውደቅ ካደረገችው ድንግል ማርያም ለእኛ መነሳት ያደረገችው ይበልጣል፣ አይበልጥም? ይበልጣል። በሔዋን ምክንያት ከደረሰብን በድንግል ማርያም ምክንያት የደረሰልን ይበልጣል። ሔዋን እባብ መጥቶ ሲያናግራት ያለ ጥያቄን ያመነችው ይህንን ዛፍ ብትበሉ አምላክ ትሆናላችሁ ሲላል እን ከመቼ ወዲህ ነው ቅጠል ተበልቶ አምላክ የሚኮነው? ምን ለማለት ፈልገህ ነው ታዲያ? አንተ በልተህ አምላክ አትሆንም እንዴ አላለችም። አንድ ጥያቄ እንኳን አበክራ አልጠየቀችም። ሰይጣን፣ አሁን እንደው በእውነት ቅጠል ተበልቶ አምላክ ቢኮን ኖሮ መጀመሪያ በልቶ አምላክ የሚሆነው ማን ነው? ሰይጣን ሐሳብ ለኛ መጥቶ ይናገራ አይ ነገ በቃ በሙሉ ያገሩን ቅጠል ይጨርሰው ነበረ። ፍላጎቱ ምን መሆን ነው? አምላክ መሆን ነው። ሔዋን አልጠየቀች መስነ የት ይገራይ ይላል። የጎመን እርሻ ናት። የነገሯትን ሁሉ አመነች። አንድ ጥያቄ አልጠየቀችው? እመቤታችን ግን ገብርኤል መቶ በአምላክን ተወልጃለሽ ሲላት መሬት አልሳመች። እኔ እንዴት ሞልዶ ጎሽ አላለች። ወንድ ስለማላው እንዴት ይሆናል በጣም ይገርማል። ሔዋን ስለማታውቀው ሆና ስለማታውቀው ተነግሮ ተሰምቶ ስለማያውቅ ጸለለስ ነው በወቅቱ አይበላችሁ። እመቤታችን ግን ስለ አምላክ መወደድ ትንቢት ስታነብን ያደገችው ሲነገራ፣ እኔም እንዴ ብላ ደስ አላላት። ወንድ ስለማላውቅ እንዴት ይሆናል። አቤት ስንተርከው ቀለለ እኮ ልባሉ። አስራ አምስት ዓመቷል የአስራ አምስት ዓመት ብላቴና ገናና መልአክ ገብርኤል ብርሃናዊ መልአክ ፊቷ ቆሞ ደስ ይበልሽ ጸጋ የሞላብሽ ሆይ ሲላት ወንድ ስለማላውቅ እንዴት ይሆናል? ይህ እንዴት ይሆናል ትላለች። አት ገብርኤል እኮ ነው መጥቶ ያመሰገናት ያ የባቢሎንን እሳት ያልፈራው ሰለስቱ ደቂቅን ያዳነው ገብርኤል፣ ያዩት የሚፈሩት ገብርኤል ፊቷ ቆሞ ሲናገር ደንገጥ እንኳን አላለች። ወንድ ስለማላውቅ እንዴት ይሆናል አለች። በጣም የሚገርመው እነ ቤታችን ቤታችን ለገብርኤል የጠየቀችውን ጥያቄ ሔዋን ለሰይጣን ብጠይቀው ኑሮ የሰው ልጅ ከገነት እንዴት? ብትለው ኖሮ አስጨንቃ መልአኩን አቁማ ጠይቃለች። ከቀደመችው ሔዋን የትኛው ሔዋን ትሻለናለች? ይህች ሔዋን ትሻለናለች። ያቺ ሔዋን እባቡን ማን ነው ዛፉን አይታ ጎመጨች፣ ከዛፉ ፍሬ በላች፣ እኛንም አበላችን፣ ለሞት ዳረገችን ይህችኛ ሔዋን ግን የዛፍ ፍሬ አደለም የቀጠፈችው፣ የማኅፀኗን ፍሬን የሰጠች፣ የማኅፀኗን ፍሬ በላል ጠጣል፣ ሞት አይደለም ህይወትን ያገኘ እና ይህችኛዊቱን ሔዋን የሰጠን አምላካችን ስሙ የተመሰገነው። ነገረ ማርያምን ስንረዳ ሌላው አንድ ነገር ላንሳ እናበቃለው። እመቤታችንን ማወቅ እንኳን እመቤታችን፣ እኔ ክርስቶስን እንደምመስል አለ ቅዱስ ጳውሎስ፣ እናንተ ማንን እንደምመስል ምድር ላይ ለምሳሌ አንድ ልጅ ሲወለድ እናቱን ነው የሚመስለው ወይስ አባቱ ነው ይባላል። የወጣው በማን ነው ይባላል? ወይ እናቱ ነው ወይ አባቱ። መጀመሪያ ያም ታታናል አፍንጫው አሁን ያባቱ ነው ትላለ፣ አይኑ ትላለ። ሲቆይ ይለያል አይደል። ወይ እናት ወይ አባት ነው የሚሆነው። ክርስቶስ በምድር ላይ ሲመላለስ ሰው ለመሆን ገና ሲመጣ ብቸኛ ምድራዊ የስጋ ወላጁ ማነች? መልሱልኝ። ስለዚህ ማን ነው የሚመስለው? አይሰማም የድንግል ማርያም መልኳ የአምላክን መልክ ይመስላል ሌላውን ንስታችን ሊትራ ማ እሷን ነው የሚመስለው ስጋን ለብሷል ከስጋዋ ስጋ ነስቷል አ ከነፍሷ ነፍስ ነስቷል ስለዚህ ሌላውን እንደው ጥቅሱን ምኑን ትተነው አምላክ ክርስቶስን የሚመስል ፊት ያለው ገጽ ያላት እመቤታችን ልጅ እኮ የሚገርማችሁ የመጀመሪያዎቹ ክርስቲያኖች እመቤታችንን ለማየት ይጓጉ ነበር። ክርስቶስ ካረገ በኋላ ለምን እሷን? ማየት ማንን ማየት ነው? ክርስቶስን ማየት ነው። ምን ትመስል ይሆን እያሉ ይመጡ ነበር። ከሩቅ አደር እና አግናጢዎስ ጽፈውታል ነው ዲዮናሲዎስ የግሪክ ፈላስፋ የነበረ በኋላ የተመለሱ ዲዮናሲዎስ ከግሪክ ድረስ ነው የመጣው። እመቤታችንን ል ባየዋት ጊዜ ፊቷ ላይ ብርሃን ነበረ ይላል። ምን ነበረ? ብርሃን ነበረ። ፊቷን ባየው ጊዜ ብርሃን ነበረ። ሙሴ እንኳን እግዚአብሔርን አነጋግሮ ሲወርድ ፊቱ እንደ ፀሐይ ምን አለ፣ እግዚአብሔርን ወልዳ እንዴት አበራ? የሆኑ መቤታችን እና ፊቷ እንደ ብርሃን ነበረ። ሐዋርያት ባይነግሩ ኖሮ ፍጡር ናት ብዬ ለማመን ተቸግሬ ነበር እና እሷን የሚያይ ሰው ፍጹም ሰላም ይሰማው ነበር። በእውነት መቤታችን ገጿን አልታሳየ ታረጋጋለች። አያችሁ፣ ባየኋት ጊዜ ፍጹም ሰላም ተሰማኝ። የሚሻሙላት ነበረች ከዚያ ወላዲት አምላክ ብቻ አይደለችም። እኛ ሁላችን ሲፈጥረን እግዚአብሔር ንግበር ሰብአ በአርአያነ ወበአምሳሌ ነው። ሰው በመልካችን እንደ ምሳሌያችን ንግበር እንፍጠር። ስለዚህ እኛ የተፈጠርነው በማን ምሳሌ ነው? በእግዚአብሔር ነው። እንኳን መልካችን ሰው በመሆናችን የኛ መልክ የአምላክን መልክ ይመስላል። ችግሩ ምንድነው? በኃጢአት አበላሸነው። አበላሸነውና ሌላ መሰል አርአያ አምሳል ወአምሳል፣ ኢሜጅ እና ላይክነስ አርአያ አለን በተፈጥሮ ነፍሳል ላይክነስ ግን መምሰል ግን ቅድስና ነው። ቴዎሲስ የሚባለው የጸጋ አምላክነት የሚባለው በቅድስና የሚመጣ ነው። እሱን ማምጣት አልቻለም። ስለዚህ አልመሰልም እንጂ ሁላችን የተፈጠር ነው የልጁን መልክ እንድንመስል ነው። እመቤታችን ግን እንደተፈጠረች ነው የተገኘችው። አሁን ክርስቶስ ሊፈርድ አሁን ቢመጣ ለምን እንደ አርሴማ አልሆንሽም? ለምን እንደ ጊዮርጊስ አልሆንክም? አይልም። ለምን እንደፈጠርኩ አላገኘውም ነው የሚል። ስፈጥር ፍጹም ነበር፣ ምንም እንከላል ነበር። እንዳ እንደፈጠርኩ ለምን አላገኘውም ነው የሚል እመቤታችን ግን እንደተፈጠረች ነው የተገኘችው። ወይ ረቁሰት በምንትን እምዘፈጠር አይለ ከፈጠራት በምን ምን ምን አላለች። አረቀሰች ንጽ ጠባ ሳያድፍበት መርገም ሳያገኛት እንዳለች ያገኛት ወላቤት አምላክ። ስለዚህ የልጁን መልክ ሊመስሉ ከተጠሩ ሁሉ እንደ እመቤታችን የአምላክን መልክ የሚመስል መልክ የድንግል ማርያም ሀሳቧ የአምላክን ሀሳብ ይመስላል። አዎ ይመስላል። በክርስቶስ ኢየሱስ የነበረ ሀሳብ በእናንተ ዘንድ ይሁን ይላል ቅዱስ ጳውሎስ፣ ፊልጵስዩስ መልእክቱ ነው። በክርስቶስ ኢየሱስ የነበረው ሀሳብ በእናንተ ዘንድ ይሁን። እርሱ እንደ እግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። የባሪያን መልክ ይዞ በምስሉ ራሱን አዋረደ ይላል። ስለዚህ በክርስቶስ የነበረ ሀሳብ በሉስኪ በእናንተ ዘንድ ይሁን። ምኑ ራስን ማዋረድ ነው። ባዶ ማድረግ ነዋ እመቤታችን እራሷን ባዷ ጋ ሳይት አለች። እንደ እመቤታችን ደግሞ ትትና ያለው ፍጡር አለ። ከንግግሯ እንኳን ተው እነሆኝ የጌታ ባሪያ ያለች የጌታ ምን የጌታ ምን ትሆኛለሽ ነው የተባለው። ታውቋል እኮ እነሆኝ የጌታ እናቱ ማለት ትችላለች። በኋላም ስትጸልይ ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴም በመድኃኒቴ ከዚያ የባረት ይዋረት ንግግሯ አይቀየም። ሰው እኮ ክብሩ ሲጨምር ጸባዩ ይበለሸላል። አምላክን ደፋሮች እኮ አሉ። እኔ እኮ በዘመኑ ብኖር እኔ ወልደው ነበር የሚሉ እንግዲህ። ትንሽ ሲቆይ የውሸት ክርስቶስ ይመጣል። እሱ ለመውለድ ያውቃቸው። ሌላ ምን እላለሁ? መሬታችን ግን አንቺ ነሽ እየተባለች ባሪያው፣ አነጋገሯ ትትና። በክርስቶስ የነበረ ሀሳብ በእናንተ ዘንድ ይሁን፣ ራሱን ባዶ አደረገ እንደተባለ ወላዲት አምላክ ራሷን ባዶ አድርጋ ሳይታናለች። በክርስቶስ የነበረ ሀሳብ በእናንተ ዘንድ ይሁን። አንድ ሰው መጥቶ አመሰገነው፣ ስለምን ቸር ትለኛለህ አለ ከአንዱ ከእግዚአብሔር በቀር ምን የለም ቸር የለም ብሎ ተቃወመ። ክርስቶስ ሲያመሰግኑት ምስጋናውን ያጣራል፣ ዝም ብሎ አይቀበልም። እመቤታችንም ገብርኤል መጥቶ ሲያመሰግናት ይህ እንዴት ያለ ሰላምታ ነው። በክርስቶስ የነበረ ሀሳብ በእሷ ዘንድ ነበር። ስለዚህ ወላዲት አምላክ በእውነት የአምላክን መልክ መምሰል ምን እንደሆነ የሚያሳይ ህይወት የሚያሳይ ቅድስና ያላት። በእውነት እነኋት እናትህ ብሎ የሰጠንን ስጦታ ዋጋ ለመስጠት ያውቃል። አዎ ሰው እግዚአብሔር ሊምረው ሲፈልግ የእናቱን ፍቅር ያሳድርበታል። ለክርስቶስ ያለ ፍቅር ለድንግል ማርያም ጥላቻ ያመጣል አያመጣም። ይህ በታሪክ ራሱ አስገራሚ ነው። የሚያመልኩትን አምላክ የወለደችውን እናት የሚጠሉ ተከታዮች ሊኖሩ አይችሉም። አንዳንድ ሰው ሲናደዱሉታ ያላት ገና ስሟ ሲጠራ ብልጭ የሚልባቸው ሰዎች ግራ ገባናል። ግን አባ ጊዮርጊስ ነግሮናል። ምክንያቱም ነግሮናል ያንቺን ስም ሲሰማ መብረቅ የጮኸ ያህል ሰይጣን ይደነግጣል። ገና ማርያም ሲባል ሰይጣን ክቡ ነው የሚለው። ከፍጡራን መሐል ከፈጣሪ አይደለም ከፍጡራን መሐል እንደሷ ተቀድሶ ያየው ስለሌለ ሰይጣን የድንግል ማርያምን ስም ሲሰማ ይደነግጣል፣ ይጮኻል ይፈራል። ስለዚህ አጣጥላል። እርሷ ማን ናት ያሰኛል። በእውነት ክርስቶስ አንዳንድ ሰው የሚናገረውን ንግግር ስታይ እንደው ከኔ በምን ትበልጣለች የሚሉ ሰዎች አሉ። ክርስቶስ ዙፋኑ ፊት ያቆመህ ቆመህ እናትህ ከኔ በምን ትበልጣለች ትለዋል። እንደው አይኑ አይኑ እያየ በዙፋኑ ፊት ቆመ እሷ ከኔ በምን ትበልጣለ ትላለ። እንኳን ድንግል ማርያምን ቀርቶ እያንዳንዱ ሰው ይላል ቅዱስ ጳውሎስ ባልንጀራው እንደሚበልጥ በትሕትና ይቁጠር ነው የሚለው። ምኑ እንደሚበልጥ አይደለም። ድንግል ማርያም ባልንጀራህን ካንተ እና አሳንሰህ እንድታይ ራስን አሳንሰህ እንድታይ እና በጣም በእውነት እመቤታችን ፍቅሯን ትሳልብን። ለሌሎች የሚደረግ ምስጋና የማይቆረቁራቸው ሰዎች፣ ስለ መቤታችን ሲዘመር የሚናደዱ ሰዎች መዝሙራቸውን ሲሰሙት ግን አብዛኛው ስለራሳቸው ስንቱን አየሁት ስንቱን አሳልፌ ጠላቴ ጉዳረኩ ምናምን የሚል መዝሙር። ጠላቴ ማነው? አቤት ታዲያ ሰይጣን ከተዘመረለት መሬታችን ሚል አይዘመር። የዳዊት ልጆይ ማረን የሚል ብዙ መዝሙር አለ። የማርያም ልጆይ ማረን የምንለው ይምረናል አይምረን? ዳዊት ለክርስቶስ አባቱ አይደለም። ስንት ሺህ ዓመት ልዩነት አለ። በማለት የዳዊት ልጆይ ማረኝ ስላለ ከማረው፣ የማርያም ልጆይ ማረን ስንለው ይምረናል ስ የማርያም ልጆይ ማረን ነው። አሁና ወላዲት አምላክ በእውነት በልቡናችን ጽላት የሰማነውን ተጻፍብን። ውድ ተከታዮቻችን ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሆኑ፣ ለሚወዷቸውም ያጋሩ።